ስሜ ነቢል አብዶሽ ይባላለሁ። ኢትዮጵያ ኤሌክትሪክ አገልግሎት ሀረሪ ሪጅን የኔትወርክ ኢንፍራስትራክቸር ክፍል ኃላፊ ነኝ። ሐረር ከተማ ላይ በስፋት የኮሪደር ስራ እየተሰራ ነው ያለው። የኮሪደር ስራዎችን እኛ እንደ ተቋም ኮሪደሩን በምን መልኩ ነው የምናየው? እንደ መልካም አጋጣሚ ነው የምንጠቀመው። አንደኛ ላይ ያው እንደምታዩት ኮሪደር ስራ ሲሰራ ፖሎቹን ከመንገድ ላይ ስናነሳ በፊት እዚህ መንገድ ላይ በእንጨት የቆሙ ትራንስፎርሞች ነው እዚህ አካባቢ ያሉት። እነዛን ትራንስፎርሞች ደግሞ ያው እንደምታዩት ኮንክሪት መቀየር ስራ ተሰርቷል። ትራንስፎርመሮችን ደግሞ በእንጨት የነበሩትን ትራንስፎርመሮች በእንጨት የመቀየር በዛው ደግሞ አጋጣሚ ተጠቅመን እዚህ አካባቢ ላይ በመንገድ ላይ የተዘረጉት ለእይታም ብዙ ምቹ ስላልሆነ በሌላ መንገድ ሌላ ዲዛይን በመስራት በሌላ መንገድ መስመሩ እንዲሄድ በማድረግ በዚህ አጋጣሚ እኛ ኮሪደሩን ተጠቅመናል። ኮሪደሩን ደግሞ ሲሰራ በሁለት ምዕራፍ ነው ስራዎቹ የተሰራው። አንደኛ መጀመሪያ ላይ መጀመሪያ ምዕራፍ የተሰራው ከዚህ ከአራተኛ እስከ ስቴዲየም ያለው በመጀመሪያ ምዕራፍ በዛም ተቀጥሎ ደግሞ ከአጂፕ እስከ ሰላም አደባባይ ያለው በመጀመሪያ ምዕራፍ የተሰሩ ሲሆን በዋናነት ደግሞ ይሄ ስራው ተሰርቶ ላው ለአገልግሎት ክፍት የሆነ ቦታ ስለሆነ በዛ መልኩ ስራው እየተሰራ ነው ያለው። እንደ ተቋም ጠቅላላ አድርጌ ሲገልጽ ደግሞ ይህንን ስራዎችን ስንሰራ በብዛት እኛ ስራ የሰራ ነው ምንድን ነው መስመሮቹን በዚህ አጋጣሚ ከነበሩበት በኤሲ ያለውን መስመር ወደ ኤቢሲ ኬብል በእንጨት የነበሩ መስመሮችን ወደ ኮንክሪት የመቀየር አጠቃላይ ኮሪደር ይህንንም ጨምሮ ሌላ ቦታ ያለውን ኮሪደር ስራ ጨምሮ 1107 የሚሆኑ የክሪፖል እና የእንጨት ፖል ወደ 8 ትራንስፈሮ የሚሆኑ አጠቃላይ በዚህ መስመር ላይ አንስተናል ማለት ይቻላል። ይሄኛው ያለቀ ነው። ሌላውን ደግሞ በታችኛው በኩል ከአጂፕ እስከ ሰላም አደባባይ ያለውም ደግሞ በእኛ በኩል ያለውን ስራውን ሙሉ በሙሉ ጨርሰናል። በዚህ በጀርባ ደግሞ ከአራተኛ እስከ ቀይ መስቀል አካባቢ ያለው እንደዛው በእኛ በኩል ያለውን ሙሉ በሙሉ ጨርሰን ስንሰራ ስንሰራ በተለይ ስንሰራ በምዕራፍ እኛም እንደዛው ሙሉ በሙሉ አሁን በአንድ ቀን አጥፍተ ነው ለመሳት መብራት ጠፍቶ ሊቆይ ስለሚችል መጀመሪያ የነበረውን መስመር ሳናነሳ ኮንክሪት ከሆነ ኮንክሪቱ ፖሉንም መስመሩን ዘርግተን ሁሉም ነገር ከጨረስን በኋላ ወደዚህ ነው ሺፍት አድርግተን መስመሩን ኤነርጃይዝ በማድረግ ያኛው ከዛ በኋላ ነው አሮጌውን የምናነሳው፣ እንጂ ያው ጨለማ እንዳይቀመጥ አንድም ቦታ በኮሪደር ምክንያት ጨለማ የተቀመጠ የለም ማለት ነው። ህዝቡ በዛ ምክንያት በኮሪደር ምክንያት መብራት እንዳያጣ በሚል አንድም ቀን መብራት ሳያጡ ሙሉ በሙሉ አዲሱ መስመር ኤነርጂ እስካደረግ በኋላ አሮቢን በማንሳት ትራንስፎርመሩ ያለበት ቦታም እንደዛው የትራንስፎርመሩ ቤዝመንት ኮንክሪት የሚቆም ከሆነ ኮንክሪቱን አቁመን ሁሉም ከጨረሱ በኋላ በአጭር ሰዓት ውስጥ ትራንስፎርመሩን ሽፍት ያደረግ በሁለት ሰዓት ወይም በሶስት ሰዓት ባልበለጠ ሰዓት ውስጥ ትራንስፎርመሮችን ከነበረበት ቦታ ሽፍት እያደረግ ነው ስራ ሲሰራ ነበረ። መጨረሻ ላይ ደግሞ ለህብረተሰቡ የማስተላለፈው ምንድን ነው? ያው ቅድም እንዳልኩት የመንገድ መብራትም ይሁን ሌላ ስራዎችን ሲሰራ አንዳንድ ክፍተቶችን ሊኖሩ ይችላሉ። ያንን በትዕግስት ጠብቆ ስራውን በጋራ የኛ ነው ብሎ ወስዶ እኛ ስላገዙን በዚህ አጋጣሚ ህብረተሰቡን ማመሰግናለሁ። ይህንን ደግሞ የተሰራው ስራ የእኛ ነ ብሎ በባለቤትነት ሁሉም ሰው እንዲጠብቅ በዚህ አደራ ጭምር አስተላልፋለሁ ማለት ነው።